ሰላም ወዳጆች እንደምን አላችሁ? ይህ ብሬክ ስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶች መረጃ እና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሸን ለማድረግ የተከፈተ ሚዲያ ነው። በዚህ ቪዲዮ የጥናትና ምርምር ስራዎችን በመስራት ለምትገኙ ስለ አሞስ ሶፍትዌር መሰረታዊ ፅንሰ ሀሳብ ሼር አድርጋችኋለሁ። ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ እና ለሌሎችም እንዲደርስ በማድረግ እንድታበረታችን በማክበር እጠይቃለሁ። በነገራችን ላይ አሪው ስትራግሊንግ ዊዝ ዮር ዳታ ማናጅመንት ኢን ሪሰርች ፕሮጀክት እንዴት ነው ከጥናት ፕሮጀክት ስራዎች ጋር እየታገሉ ነው ሌታስ ሳሲሁም አንዳንድ ሪሰርቸሮች በመረጃ ትንተናቸው እንዴት በቀላሉ ጥናታቸውን ውስጥ በጥሩ ውጤትስ እንደሚሰሩ አስባችሁ ታውቃላችሁ ቱዳይ ዊ አር ዳይቪንግ ቱ ኤኩዊክ ፕሬዘንቴሽን ኢናሞስ ሶፍትዌር ሌታስ ጎ ሌታስ ስታርት ዊዝ አሞስ ስታንስፎር አሞስ ስታንስፎር አናላይስ ኦፍ ሞመንት ስትራክቸር ፕሪንስፕልስኢፕልስ ኤንድ ፕራክቲስ ኦፍ ስትራክቸር ኢኩዌሽን ሞዴሊንግ ፊፍ ሲዲሽን ላይ እነ ዶክተር ሬክስ ቢ ክላይን በጻፉት መጽሐፍ እንዲሁም ቢግነር ኦፍ ጋይድ ቱ ስትራክቸራል ኢኩዌሽን ሞዴሊንግ በራንዳል ኢሹ ማከርና ሪቻርድ ጂ ሎማክስ የተጻፉ መጽሐፎችን ብናነባቸው ስለ አሞስ ሶፍትዌር በቂ ግንዛቤ ይሰጡናል። እነዚህን መጽሐፍቶች መሰረት አድርጌ የሚቀጥለውን ፕሬዘንቴሽን አቀርብላችኋለሁ። ሌታስ ይማጀን ዩ አር ኤ ሪሰርቸር ዩ ሃቭ ኤ ቶን ኦፍ ዳታ በት ኖ ዌይ ቱ ኮኔክት ኦል ዞዝ ዶትስ ልክ እንደሚታየው ብዙ ውይብ አለን። ነገር ግን እነዚህ ሁሉ ነጥቦች የምናገናኝበት እንደ ሪሰርቸር በጣም ብዙ አስቸጋሪ ነገሮች ሊኖር ሊገጥሙን ይችላሉ። አሞስ የሚያስፈልገን ለዚህ ነው። አሞስ ካምሳለው ዩ ቱ ቢልድ ኮምፕሌክስ ሞዴል ውስብስብ ሞዴሎችን ኮምፕሌክስ ሞዴሎችን በቀላሉ እንዲገነቡ ያስችሎታል ማለት ነው። ተመራማሪዎች ብዙ ጊዜውን የመረጃውን አጠቃላይ መዋቅር ለመረዳት በጣም ብዙ ጊዜ ያጠፋሉ። በስትራክቸር ኢኩዌሽን ሞዴል ውስጥ ግን በቅጽበት የቫሪያብል ግንኙነቶችን በመስራት አሃዛዊ መረጃዎችን በማጠቃለል በቀላሉ የሪሰርች ውጤቶችን ማግኘት እንችላለን ማለት ነው። አሞስ የሶፍትዌር ዲዛይን ፎር ስትራክቸራል ኢኩዌሽን ሞዴሊንግ ስትራክቸራል ለስትራክቸራል ኢኩዌሽን ሞዴሊንግ የተሰራ መዋቅር ወይም ሶፍትዌር ነው። ኢታሎስ ዩዘርስ ቱ ስፔሲፋይ ኤንድ ኤስቲሜት ኮምፕሌክስ ሪሌሽንሺፕ አመንግ ኦብዘርቭድ ኤንድ ላትንት ቫሪያብል በኦብዘርቭድ እና በላትንት ቫሪያብል መካከል ያለውን በጣም ኮምፕሌክስ የሆነ ሪሌሽንሺፕ በቀላሉ ለመርዳት የሚያስችል የአሰራር ሂደቶችን ያስገነዝበናል ማለት ነው። ኢት ኤግዛማይንስ ኦሶ ዘ ሪሌሽንሺፕ ቱ ኒሜሬስ ቫሪያብል ኢን ሳይመንትለስ ወይ በጣም ከሌሎች ሶፍትዌሮች ለየት የሚያደርገው ብዙ ቫሪያብሎችን ሳይመንት ሳይመንትለስሊ በአንድ ጊዜ አሳሲካል ቀረ አናላይሲስ በመስራት ወይም ኤግዛማይን በማድረግ ውጤቶችን ያሳውቀናል። ስትራክቸራል ኩዌሽን ሞዴሊንግ የተገነባው በሁለት አናላይሲስ ነው። ፋክተር አናላይሲስ እና ፓዝ አናላይሲስ እንለዋለን። ፋክተር አናላይሲስ ወይም ኮንፍርማቶሪ ፋክተር አናላይሲስ የምንለው አንደርላይንግ ሪሌሽን ቢትዊን ቫሪያብልስ በቫሪያብልች መካከል ያለውን ግንኙነት ወይም ኮሮሌሽናቸውን፣ ስትሬንግዛቸውን እና እንደዚሁም ደግሞ ሳይኑን ዳይሬክሽኑን በአንዱ ሲጨምር ሌላውም ይጨምራል ወይ አንዱ ሲጨምር ይቀንሳል የሚለውን በግልጽ ያሳየናል ማለት ነው። ይህንን ሜጀርመንት ሞዴላችንን በአግባቡ ከሰራን በኋላ በቀጣይ ስትራክቸራል ሞዴሎችን ሰርተን ፓዝ አናላይሲስ እንሰራለን። ዩዘርስ ካን ክሬት ፓዝ ዲያግራም ቱ ቪዥዋላይዝ ሪሌሽንሺፕ ቢትዊን ቫሪያብልስ ኢንክሉዲንግ ዳይሬክት ኤንድ ኢንዳይሬክት ኤፌክት ማለት ነው። ስለዚህ ፓዝ አናላይሲስ የምንለው ደግሞ ሪግሬሽን አናላይስ እንለዋለን ወይም ይሄ ኮዝ ኤንድ ኢፌክት አናላይሲስ ወይም ፕሪዲክሽን ሞዴል የምንሰራበት ነው ማለት ነው። እነዚህን ሁለት አናሊሲሶችን በአሞስ ውስጥ በስትራክቸራል ኢኩዌሽን ሞዴሊንግ ውስጥ እንሰራለን ማለት ነው። አሞስ የግራፊካል ግራፊካል ኢንተርፌስ ዛት አለው ሲዩቱ ቪዥዋላይዝ ዩር ሞዴልስ፣ በቀላሉ የምንረዳበትን የሚያስችለን ግራፊክ ወይም በይነገጽ አለው ማለት ነው። ዩካን ሲምፕሊ ድራግ ድሮፕ ቫሪያብሎችን በማድረግ በጣም ዩዘር ፍሬንድሊ የሆነ ኢንተርፌስ ያለው ሶፍትዌር ነው። በቀላሉ በአጭር ጊዜ ውስጥ በጣም ሳይመንትልስ ወይ ብዙ ቫሪያብሎችን በመተንተን እና ያላቸውን ግንኙነት እና ሞዴሎችን እንድመለከት የሚያስችል በይነገጽ አለው። በቀጥታ ወደ ሶፍትዌሩ ከመሄዳችን በፊት እነዚህን ተርሚኖሎጂ ላይ በቂ ግንዛቤ እንዲኖረ እንፈልጋለን። የመጀመሪያው ላተንት ቫሪያብልስ ይባላሉ። ላተንት ቫሪያብልስ ዞሳር ካኖት ቢሜዥርድ ዳይሬክትሊ በቀጥታ ልንለካቸው የማንችላቸው ናቸው፣ ወይም ኮንስትራክትስ አለበለዚያም አንኦብዘርቭድ ባባል ልንጠራቸው እንችላለን። በአሞስ ግራፊክ ውስጥ ወይም ኢንተርፌስ ውስጥ የትሪፕሬዘንትድ ኢንሰርክል ኦር ኦቫል ሼፕ በኦቫል ሼፕ ወይም በሰርክል ልክ እንደሚመለከተው ይወከላሉ። ኤግዛምፕል ጆፕ ሳቲስፋክሽን ጆፕ ሳቲስፋክሽንን በቀጥታ ልንለካው አንችልም። በሌሎች ቫሪያብል አማካኝነት ስለሆነ ሊለካ የሚችለው ይሄ ላትንት ቫሪያብል ነው እንላለን። በላትንት ቫሪያብል ውስጥ ሁለት አይነት ፅንሰ ሀሳቦች አሉ። አንደኛው ኤግዞጂኔስ ቫሪያብል ሲሆን ሌላው ደግሞ ኢንዶጂኔስ ቫሪያብል ነው። ኤግዞጂኔስ ቫሪያብል ማለት ኤክስተርናል ሪሌሽንሽፕ ያላቸው ሲሆኑ፣ ኢንዶጂኔስ ቫሪያብል ደግሞ ኢንተርናል ሪሌሽንሽፕ ያላቸው ቫሪያብሎች ናቸው ይሄም ከዳይሬክት ቫሪያብል እና ከኢንዳይሬክት ቫሪያብል ጋር ቀጥታ ግንኙነት ያላቸው ይህን እንደ ኤግዞጂኔስ ቫሪያብል ስንወስደው ይሄኛውን ደግሞ እንደ ኢንዶጂኔስ ላተንት ቫሪያብል እንወስደዋለን ማለት ነው። ሁለተኛው ቴርሚኖሎጂ ኦብዘርቭድ ቫሪያብል የምንላቸው ነው። ኦብዘርቭድ ቫሪያብል ማለት ደግሞ ካን ቢ ሜዥር ዳይሬክትሊ፣ በቀጥታ ልንለካቸው የምንችላቸው ቫሪያብሎች ናቸው። ለምሳሌ ኢንዲኬተርስ ኢት ሪፕሬዘንትድ ኢን ስኩዌር ኦር ሬክታንግል ኢን አሞስ ሶፍትዌር ኢንተርፌስ። በአሞስ ሶፍትዌር ኢንተርፌስ ውስጥ በስኩዌር እና ሬክታንግል ይመሰላሉ ወይም ሪፕሬዘንት ይደረጋሉ። ላይክዚስ ማለት ነው። በቢን አሁን አንዳንድ ቫሪያብል ብንወስደው በሬክታንግል ሪፕሬዘንት ይደረጋሉ። እነዚህ ኢንዲኬተርስ አይተምስ ኢን ሰርቬይ ኩዌሽነርስ ናቸው። ባይ ዘ ወይ ሊከርት ስኬል እናዘጋጃለን። ሊከርት ስኬል የምላሾችን ፐርሰፕሽንና ብሄቪር በቀላሉ የምንለካበት ዘዴ ነው። ስለዚህ የምናዘጋጀው ኩዌሽነሪ አይተምስ በአጠቃላይ ኦብዘርቭድ ቫሪያብል እንላቸዋለን ማለት ነው። አንዳንድ ሪሰርቸሮች ኦብዘርቭድ ቫሪያብሎች የሚዘጋጁት ለላተንት ቫሪያብል በመሆኑ በትንሹ ከሶስት በላይ መሆን አለባቸው። አለበለዚያ በትክክል ሊለኩልን አይችሉም። ስድስት፣ ሰባት ከዛም በላይ ቢሆኑ አይተሞቹ ወይም ኢንዲኬተሮቹ ይመከራ። እንደምንሰራው የሪሰርች ሁኔታ ኦብዘርቭድ ቫሪያብሎችን ቁጥራቸውን መወሰን የኛ ኃላፊነት ይሆናል ማለት ነው። በዚህ መሰረት ሳይት ማድረግ ይጠበቅብናል። ለምን ይሄን ያህል ተጠቀምን የሚለውን ነገር ለማሳየት ማለት ነው። ሌላው ሶስተኛው ኢረር ተርምስ ወይም ሜዠርመንት ኢረር እንላቸዋለን። እነዚህም ደግሞ ሪዚድዋል ተርምስ ናቸው። ኢትስ አንኤክስፕሌንድ ቫሪያንስ ባይ አን ኢንዲኬተር ሜዠሪንግ፣ በምንለካበት ሁኔታ የሚፈጠሩ ቫሪያንሶች ወይም ያልተገለጹ ቫሪያንሶች የሚለኩበት ዘዴ ነው። ይሄም የተሪፕሬዘንትድ ስሞል ስኬል ዊዝ ዊዛሮው በአሞስ ግራፊክ ውስጥ በዚህ መሰረት ይወከላሉ ማለት ነው። ሌላው ዳይሬክት ፓዚቲ ኤፌክት እንለዋለን። ይሄ ደግሞ ዊዝን ሲንግል አድረው ነው። ይሄ ሃይፖቲሳይዝ ዳይሬክሽን ነው ፍሮም ዋን ቫሪያብል ቱ አናዘር ቫሪያብል ሃይፖቲሳይዝ ዳይሬክሽን ኤፌክት ፍሮም ዋን ቫሪያብል ቱ አናዘር ቫሪያብል የሚያሳይ ነው። በመቀጠል ደግሞ ኮቫሪያንስ እንለያለን ከርቭን ዊዝ ቱ አርሮ በ አሞስ ኢንተርፌስ ውስጥ ይሄ ደግሞ ቱ ቫሪያብል ቸንጅ ቱጌዘር የሚለውን ያሳየናል ማለት ነው። እነዚህ ተርሚኖሎጂዎች መሰረታዊ ሀሳቦች ስለሆኑ እነዚህን ይዘን በቀጥታ ወደ አሞስ ሶፍትዌር ገብተን አንድ ባንድ እያየን እንሄዳለን። ተከታተሉ። አመሰግናለሁ። የአሞስ ሶፍትዌርን በኮምፒውተራችን በመጀመሪያ ጭነናል ብለን እናስብ። ሰርች ባር ላይ ሄደን አሞስ ብለን እንጽፋለን። አሞስ ግራፊክስ የሚለውን ክሊክ በማድረግ እንከፍታለን። በዚህ መሰረት ይህ የምናየው የአሞስ ሶፍትዌር መስሪያ ክልል ወይም ዩዘር ኢንተርፌስ ነው ማለት ነው። አሁን እዚህ ላይ እንደምናየው በቀጥታ የአሞስ ሶፍትዌር ዩዘር ኢንተርፌስ ተከፍቷል። በዚህ በክራ በኩል የምናገኛቸው ቱሎች አሉ። እነዚህ ትሎችን በመጠቀም በዚህ የመስሪያ ክልል ይህ ደግሞ ፔጅ ነው ልክ እንደ ገጽ እናያዘው እዚህ የመስሪያ ክልል ላይ እያመጣን እንሰራለን ማለት ነው። በጣም ዩዘር ፍሬንድሊ የሆነ ሶፍትዌር ነው። እንከታተል። ይህ በሬክታንግል ሪፕሬዘንት የሚደረገው ኦብዘርቭድ ቫሪያብል ወይም ኢንዲኬተርስ የምንላቸው ወይም አይተምስ ኩዌሽን የምንላቸው ናቸው። ይህንን አንጥተን እዚህ በቀጥታ በመሳል ኦብዘርቭድ ቫሪያብሎችን መወከል እንችላለን ማለት ነው። ይህ ደግሞ በክብ ላይ አንኦብዘርቭድ ቫሪያብል ወይም ላትንት ቫሪያብል የምንላቸውን የምናስቀምጥበት ነው ማለት ነው። ይህ ደግሞ ኤረር ተርሞችን በቀላሉ የምናሳይበት ናት ማለት ነው። ይህ ደግሞ በአጠቃላይ ኦብዘርቭድ ቫሪያብል ላትንት ቫሪያብል እና ኤረር ተርሞችን የያዘ ነው። ልክ እንደዚህ አድርገን ክሊክ ክሊክ በማድረግ እዚህ ላይ ላተንት ቫሪያብሉ ይወከላል። በእነዚህ ደግሞ ቦታዎች ላይ ደግሞ ኢንዲኬተሮች ይወከላሉ። እዚህ ደግሞ ኢረር ተርሞች ይወከላሉ ማለት ነው። ይህም በቀጥታ ፖዚሽኑን ለመቀየር በዚህ አይነት ዘሬ መጠቀም ይችላለን። ለመጎተት ደግሞ እዚህ ላይ ሴሌክትን ተጠቅመን እችን ይዘን መጎተት ብቻ ነው ማለት ነው። ለምሳሌ ይህን ራሱ አካል ዱፕሊኬት ለማድረግ ካስፈለገ እዚህ ላይ ክሊክ አድርገን እችን ይዘን ጎትተን ወደዚህ እናመጣና እራሱ ዱፕሊኬት ያደርግልናል ማለት ነው። ይህ የምታዩት ዳይሬክት ፓዝ ነው ያለው ነው። ይሄ ነው ሃይፖትሰስ ዳይሬክሽን ፍሮም ዋን ቫሪያብል ተዋናዘር ቫሪያብል ያለው ሃይፖትሰስ ዳይሬክሽን ያሳያል። ይሄኛው ደግሞ ኮቫሪያንስ ነው። ሁለቱን ለማገናኘት በምንፈልግበት ጊዜ በቀላሉ ድራግ በማድረግ ኮቫሪድ ማድረግ እንችላለን። ሁለቱን ላተንት ቫሪያብሎች ማለት ነው። ስለዚህ ይሄ ዩዘር ኢንተርፌስ ነው። በቀጣይ በምሰራቸው ቪዲዮዎች ቱሎችን በመጠቀም በቀላሉ ግራፊኮችን በመሰራት እና አናላይስ መስራት እንደምንችል በቀጣይ ቪዲዮዎች አንድ በአንድ እያየናቸው እንሄዳለን። አሁን በቀጥታ ይህንን ወደዚህ ስራ ከመግባታችን በፊት ማወቅ የሚገባንን መሰረታዊ ፅንሰ ሀሳቦችን ገለጽ አላደርግና እመለሳለሁ ተከታተሉ። አሞሳስ የግራፊካል ኢንተርፌስ ዛት አሎውስ ዩ ቱ ቪዡዋላይዝ ዩር ሞዴል ግራፊክ ግራፊካል የሆኑ ኢንተርፌሶች አሉት ብለናል። በጣም ቪዥዋላይዝ ናቸው። ነገር ግን ኢት ኢስ ቨሪ ሴንሲቲቭ ኢት ኒድስ ዳታ ስክሪኒንግ ኢምፒውቴሽን ቢፎር ኤኒ ዳታ አናላይሲስ። ስለዚህ ዳታ አናላይሲስ ከመሄዳችን በፊት መጀመሪያ የሰበሰብነውን ዳታ ስክሪን ማድረግ ያስፈልጋል ማለት ነው ኢፍ ኤኒ ሚሲንግ ዳታ ካለ ኢረሮች ካሉ አውትላየሮች ካሉ ሚስኮንዳክቶች ሪስፖንዳንት ካሉ እነዚህን ነገሮች ማጣራት ይጠበቅብናል። እነዚህን ነገሮች ካላጣራ በጣም ሳፊስቲኬትድ እንደሆነ ሁሉ ሶፍትዌሩ በጣም ቬሪ ሴንሴቲቭ ስለሆኑ እረን ላያደርግልንና በኋላ እንድንቸግር እንችላለን ማለት ነው። ስለዚህ አንድ ሪሰርቸር መጀመሪያ በአሞስ ሶፍትዌር አናላይዝ ከመሄዱ በፊት ዳታ ስክሪን ማድረግ ይጠበቅበታል። ምን አይነት ሜዠሮች ይወስዳል የሚለውን እዚህ ላይ ያስቀምጭላቸዋለን በቃ ለምሳሌ ሚስኮንዳክት የሆነ ሪስፖንዳንት የመለሰው ካለ ዲሌት ልናረግ እንችላለን። ስክሪኒንግ አድርገን ደግሞ ኢምፐርሚሲብል ቫሊዩ ከሆኑ ደግሞ አውቶ ፍሬንጅ ከሆኑ ዳታውን ትራንስፎርም ልናደረግ እንችላለን ማለት ነው። ሚሲንግ ዳታ ካለን ዋን ባይ ዋን እነዚህን ነገሮች እያየናቸውን እንሄዳለን። ከጥናቲ ሪሰርች ሪጉሌትሬሽን ተነስችን እነዚህን ላተንት ቫሪያብሎችን ጆፕ ሳቲስፋክሽን፣ ኢንፍራስትራክቸር እና ጆፕ ባክግራውንድ አንኦብዘርቭድ ቫሪያብሎችን ወይም ላተንት ቫሪያብሎችን አሳይን አድርግ ያለው ኦብዘርቭድ ቫሪያብል የምንላቸው ሜዥርድ ዳይሬክትሊ ናቸው ብለናል። እና ለእያንዳንዱ ላተንት ቫሪያብሎች ለምሳሌ ኢንፍራስትራክቸር ለሚለው ኦብዘርቭድ ቫሪያብሉ ያዘጋጇቸው ኢንተርኔት ስፒድ፣ ረላያቢሊቲ፣ አቬላቢሊቲ ኦፍ አፎርደብል ዲቫይስ፣ አክሰስ ቱ ቴክ ሀብ ኢን ሩራል አርያስ። ለጆፕ ባክግራውንድን በተመሳሳይ እነዚህን ተዘጋጅተዋል። ለጆፕ ሳቲስፋክሽን በተመሳሳይ እነዚህን ኦብዘርቭድ ቫሪያብል ብላ አዘጋጅተናል ማለት ነው። እነዚህን ጥያቄዎች ካዘጋጀን በኋላ ኩዌሽነሪ፣ እነዚህን ኩዌሽነሪዎች ለመረጥናቸው ሳምፕል ለመረጥናቸው ሪስፖንዳንት ካሰራጨን በኋላ ዳታውን እንደገና እንሰበስባለን ማለት ነው። ዳታውን አንሰባስበን ወደ ኤስፒኤስኤስ እንከለብጣለን ማለት ነው። አሁን በቀጥታ ኤስፒኤስኤስ ላይ ካስገባ በኋላ እንዴት ዳታ ስክሪኒንግ እንደምንሰራ እሱን በቀጥታ እናያለን። ወደዛው እንዴ ለመረጥናቸው ሳምፕሎች ያደልነውን ጥያቄ ወይም ኮሽነሪ ከሰበሰብን በኋላ ወደ ኤስፒኤስኤስ አስገብተናለን እንበል። ኤስፒኤስኤስ ካስገባን በኋላ ኤስፒኤስኤስ ውስጥ ያለውን ዳታ እንከፍታለን። ኢንትር የሰራነውን ዳታ እንከፍታለን። ለምሳሌ እኔ ያስቀመጥኩት ዳታው እዚህ ቦታ እዚህ ፎልደር ላይ ነው። ከዚህ ፎልደር ላይ እጅግ ከፍታለሁ። እንደምታዩት እሺ፣ ይህ የሲፒሲስ ዳታ ላይ የተሞላው አጠቃላይ መረጃ ነው። ልክ እንደምታዩት ኢንፍራስትራክቸር ዋን ቱ ስሪ ፎር ስሪ እስከ ሶስት ጆብ ባክግራውንድ ዋን ቱ ስሪ ፎር እስከ አራት ጆፕ ሳቲስፋክሽን ደግሞ ዋን ቱ ስሪ ተብሎ ዳታዎች በዚህ መሰረት ተሰብስበዋል። ዳታዎች እንደዚህ ከተሰበሰቡ በኋላ እስከ ዳታ ስክሪኒንግ እንዴት እንሰራለን የሚለውን ስቴፕስ እና የመጀመሪያ መጀመሪያ ሚስ ኮንዳክት የሆኑ ሪስፖንዳንቶች የመለሱት ጥያቄ ካለ ቸክ ለማድረግ እዚህ ላይ ዳታውን ሴሌክት እናደርጋለን። ሁሉንም እንደምታዩት መቶ ሀያ አንድ ሪስፖንዳንት መልሰተውናል። ይህን ኮፒ ያደርጋለሁ በቀጥታ ኤክሴል ሽት ከፍታለሁ። ኤክሴል ከፍቼ እዚህ መጥቼ ፔስት ላለው። እንደምታዩት ፔስት ካደረግኩ በኋላ እዚህ ላይ ልክ እንደሚታያችሁ ስታንዳርድ ዲቪዥናቸውን ቸክ አደርጋለሁ። ማለት አስር ሎፍተም ከዜሮ ነጥብ ሀያ አምስት በታች ስታንዳርድ ዲቪዥን ያላቸው መላሾች ካሉ በዘፈቀደ እንደሞሉት ይታሰባልና መሰረዝ ይመረጣል። ስለዚህ እና ሳብጀክቱ ዲሌሽን ነው የሚባለው ኢኳልቱ ብዬ ስታንዳርድ ዲቪሽን የሚለውን ፎርሙላ ዝመርጥ እና ልክ እንደምታዩት በሊከርት ስኬል ሌሎቹ በሊከርት ስኬል የተሞሉትን ጥያቄዎች ሴሌክት አደርጋለሁ ከዚያ በቅንፍ ዘጋ እና ኦኬ እላለሁ እንደዚህ ያሰላልኛል። ስታንዳርድ ዲቪሽን አገኘው ማለት ነው። ድራግ በማድረግ በአጠቃላይ ያገኘሁትን ስታንዳርድ ዲቪሽን አሰላለሁ ማለት ነው። ስታንዳርድ ቪሽን ቫሉ ያገኘው እዚህ ላይ ራይት ክሊክ አድርጌ ከላይ ፊልተር አደርጋለሁ ሶርት ኤንድ ፊልተር ሶርት ኤንድ ፊልተር የሚለውን ተጭኜ ስሞለስጡላለ ሶርት ለዋለሁ ተመልከቱ ልክ እዚህ ስታዩት ከዜሮ ነጥብ ሀያ አምስት በታች ስታንዳርድ ቪሽን የመጣ አንድ ውጤት አግኝቻለሁ ዜሮ ይህን ቫሉ ባይሆ አምስት አምስት አምስት ሁሉም አምስት አምስት አምስት ሞልቶታል ይህ ሊሆን ይችላል ተብሎ አይታሰብም ምክንያቱም አንድ እንኳን አራት ቢሞላ እዚህ ላይ እንደምታዩት ስታንዳርድ ቪሽኑ ተመልከው ዜሮ ነጥብ ሶስት ከዜሮ ነጥብ ሀያ አምስት በላይ ነው። ቢሆነው ግን አምስት ነው የሞላው። ይሄ ማለት በዘፈቀደ እንደሞላው ተደርጎ ይቆጠራል። ስለዚህ ምንድን ነው የምንወስደው? ይህንን መሰረዝ ይመረጣል ማለት ነው። ስታ እዚህ ሄድና የሞላውን አምስት አምስት አምስት ብሎ የሞላውን ምን ማድረግ ነው ማለት ነው? መሰረዝ ነው ማለት ነው። በቀጥታ ዚ ላይ መተን ሰላሳ ስድስተኛው ነው። ይሄንን ዳታ ምን ማድረግ ነው ክሊር ብለን መሰረዝ ይመረጣል የሚለውን ነገር እንወስዳለን። ወይም ሌላ አማራጮች ካሉ እሱን እንወስዳለን። ሁለተኛው አማራጭ ስክሪኒንግ ፎር ኢምፐርማሲብል ቫልዩ ናቸው። ይህም ማለት አውትላየሮች ካሉ ሊኬርት ስኬል ከአንድ እስከ አምስት ነው ወይም ከአንድ እስከ ሰባት ካደረግ ነው እንደ ሪሰርቸሩ ባህር ይለያያል። አሁን የተጠቀምኩት ከአንድ እስከ አምስት ስለሆነ ከአንድ እስከ አምስት ውጭ በላይ የሞላ ካለ ወይም ደግሞ የተዘለለ ሚስ የተደረገ ዳታ ካለ እሱን ቼክ ለማድረግ በቀጥታ አናላይዝ እንሄዳለን። ዲስክሪፕቲቭ ስታሲክ መጠን ፍሪኮንሲ የሚለውን እንወስድና እዚህ ላይ ያሉትን ቫሪያብሎች ወይም በሊከርት ስኬል የተሞሉትን ሴሌክት እናደረጋቸዋለን። ሽፍትን ተጠቅመን ሁሉንም እንመርጥና ወደ ቫሪያብል እናሸጋግራቸዋለን። ስታሲክስ ላይ በመሄድ ሚኑን የምንፈልገው ማለት ነው። ሚኒመም ማክሲመም እነዚህ እነዚህ ነገሮች ካሰላልን በቀጥታ ስለምናገኘው ኮንቲኒ ብለን እንላለን። ኦኬ ስንል አውቶፑት ይሰጠናል። ልክ ዚህ እንደምናየው ቫሊድ ሁሉም መቶ ሀያ መቶ ሀያ መቶ ሀያ አንድ መቶ ሀያ አንድ ነው ብዬ ነበር። አንድ ስለሰረዝ ወደ መቶ ሀያ አንድ ቶታል ሚሲንግ ቫሊዩ ስንስ ኢንፍራስትራክቸር የሚለው ሶስተኛው ጥያቄ ላይ ሁለት ሚስ ተደርጓል። ያልተሞላለን እንደዚሁም ደግሞ ሌላ ጆብ ሳቲስፋክሽን ላይ አንድ ሚስ ተደርጓል። ይሄ ሁለት ሚስ የተደረጉ ነጥቦች ስላሉ እነዚህ ሚስ የተደረጉ ነጥቦች ግዴታ ትራንስፎርም በማድረግ ወደ ውጤታችን ትራንስፎርም ማድረግ ይጠበቅብናል ማለት ነው። ሌላው አውትላየርና ካለ ማየና ያለን ሚኒመሙን ስናይ ሁሉም አንዳንድ ነው። ከአንድ በታች የተሞላ የለም። ማክሲመም ደግሞ አምስት አምስት አምስት አንድ። እንደዚሁም ደግሞ ባክግራውንድ አንድ ላይ ስድስት የተሞላ እንደዚህ ይታየኛል። ጆብ ሳትስፋክሽን ስድስት የተሞላል። እነዚህን ዳታዎች ስክሪን ማድረግ ይጠበቅብናል። ምክንያቱም አሞስ ሶፍትዌር ኢትስ ቬሪ ሴንሲቲቭ ነው ብለናል። በጣም ሳፊስቲኬትድ እንደሆነ ሁሉ ሶፍትዌሩ በጣም ዩዘር ኢንተርፌስ እንደሆነ ሶፍትዌር ሁሉ እንደዚሁም ደግሞ በጣም ቬሪ ሴንሲቲቭ ስለሆነ ይሄን ዳታ ስክሪኒንግ ማድረግ ይጠበቅብናል ማለት ነው። በቀጥታ ወደ ኤስፒኤስኤስ ዳታ እንሄዳለን። እዚህ ላይ መተን የምንወስደው አማራጭ በመጀመሪያ ትራንስፎርም ውስጥ እንገባና ሪፕሌስ ሚሲንግ ቫሊዩ ብለን እንሄዳለን። የተዘለለውን ዳታ አይታችኋል። እዚህ ጋር ቸክ ለ እዚ ላይ ቸክ እንድታደረጉት የት ነው ብለናል። ኢንፍራስትራክቸር የሚለው ሶስት የሚለው ነው። ሚስ የተደረገ ሁለት ቫሊዩ አለ። እሱን ነው በመጀመሪያ የምንሰራው። ስለዚህ ወደዛ ነው የምንሄደው። ኢንፍራስትራክቸር ሲሪ የሚለውን ኒው ቫሪያብል ብለን እናስገባለን። እዚህ ጋር ሲሬስሚ የሚለውን ተመርጧል። አንደኛው ሲሬስሚን ነው። ኦኬ እንላለን። ኦኬ ስንል አውትፑት ይሰጠናል። አውትፑቱን መጨረሻ ላይ ሄደን ማየት እንችላለን ማለት ነው። ኢንፍራስትራክቸር ስሪዋን ብሎ ተመልከቱ። እዚ ላይ አንድ የተዘለለ ዳታ ነበር ሶስት ነጥብ ሰባት ብሎ ሞልቶልናል። ሌላም ካለ እዚህ ሁለት ነው፣ ይሄኛውንም ሞልቶልናል ማለት ነው። አንደኛው በሲሪስ ሚን መሰረት እንደዚህ እንሰራለን። ሁለተኛው ነገር ደግሞ እዙ ላይ እንገባና ተመልሰን ሬፕሌስ ሚሲንግ ቫሉ እንድላለን። ይሄንን እንመልሰውና ወደ ቦታው ኢንፍራስትራክቸር ስሪን የሚለውን እናስገባለን እዚ ጋር ኢንተርፖሌሽን ብለን ስንሰጠዋለን ኢንተርፖሌሽን እዚ መታ ሊነር ኢንተርፖሌሽን ብለን እንመርጥና ቸንጅ እንለዋለን። ቸንጅ ስንለው ሊነር ኢንተርፖሌሽን ነው የሚያደርግልን። መጥተን ኦኬ ስንለው ሌላ ቫልዩ ሌላ አውትፑት ላይ እንደምታዩት ይሰጠናል ማለት ነው በሁለቱም በሲሬስ ሚንም በኢንተርፖሌሽን በኢንተርፖሌሽንም። ነገር ግን አብዛኛዎቹ ፀሐፊያን ኢንተርፖሌሽን እንድንጠቀም ይመክራሉ ይሄኛው አቬሬጁን ነው የሚፈልገው ይሄኛው ደግሞ ሰራውንዲንግ ያሉትን ቫሪያብሎችን ኮምፒዩት ካደረገ በኋላ ነው ኢንተርፖሌሽኑን የሚሰራልን ማለት ነው። ስለዚህ አሁን ሁለቱ ቫልዩ ይለያያል። ትምህርቱ ሶስት ነጥብ ሰባት ይህ አራት ነጥብ አምስት ነው። ሁለቱንም ግን ያው በማሸጋሸግ ነው የምንወስደው ማለት ነው። አራት ነጥብ አምስት ብለን አናስቀምጥም ወይ አራት እንላለን። ሶስት ነጥብ ሰባትም አራት ብለን እናስቀምጣለን ማለት ነው። ተመሳሳይ ቫሊዩ ነው ይሄኛውም፣ ሶስት ነጥብ ሰባት የሚለውን ወደ አራት ማለት ነው። ይሄኛው ሶስት ነጥብ አምስት የሚለው ደግሞ ሶስት ብለን እናስቀምጠው ተኛ ደረጃ ላይ የምንሰራው እዚህ ላይ የመጀመሪያው ጆብ ባክግራውንድ አንድ ቁጥር ነው። ኦቨር የተሞላው የሚል ነገር አይተን ነበር። ስለዚህ በዚህ በቀጥታ ወደዚህ እንመጣና ኦቨር የተሞላው ስድስት ቁጥር ነው ሚስ እንደተደረገ ቆጥረ ደግሞ ኢንተርፖሌት እንዳደርገዋል በዙ ትራንስፈር ዘዴ ተጠቅመን ቅድም እንዳስቀመጥ ነው በመጀመሪያ ለሚስ ለተደረጉ ቫሪያብሎች እንደሰራ ነው። ይሄን ስድስት የተሞላውን ከሰረዝን በኋላ እንደገና ምን እናደርጋለን? ትራንስፎርም ገብተን ልክ እንደ ሚሲንግ ቫልዩ ራርሱ በኢንተርፖሌሽን ዘዴ ሪፒቲሽን ወይም ዳታ ግምት እንሰራለን ማለት ነው። የዳታ ግምት እንሰራለን። በዚህ መሰረት ዳታ ስክሪኒንግ እናደርጋለን ማለት ነው። አሁን እዚህ ላይ የዳታ ስክሪኒንግ ስራ ጨርሰናል ብለን እንውሰድ። የዳታ ስክሪኒንግ ስራ ከጨረስን በኋላ በቀጥታ ወደ ሶፍትዌሩ ሂደን እንዴት ነው ደግሞ ቫሪያብሎችን አሳይን የምናደርገው የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። እጅግ በጣም ትወዱታላችሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ እና ለሌሎች እንዲደርሱ የበኩሎትን አስተዋጽኦ እንዲያደርጉ እኔንም እንዲያበረታቱ በማክበር እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንልን። አመሰግናለሁ።